ሰላም ሰላም፣ ውድና የተከበራችሁ የኔ ታዲቲው ፋሚሊዎች፣ ቤተሰቦች፣ ተከታታዮች፣ ተመልካቾች እንደምንቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት በሰላማችሁ ብዙ ይበል ያልኩ እንግዲህ ዛሬ ተመልሻለሁ። ዛሬ የመጣሁበት ዋነኛ ምክንያት ብዙ ነገሮች እየተበላሹ መስመር እየሳቱ ነገሮች ዳውን አቅጣጫ እየሄዱ አብዛኞቹ ነገሮች ወደኔ እየተደፈደፉና የሁሉም ነገር ችግር አምጪ ጠንጻሽ፣ በቃ የሁሉም ነገር የሁሉም ችግር ባለቤት እኔና እኔ እንደሆንኩ ብዙ ቪዲዮ ላይ ብዙዎች ለመናገር ሞክረዋል ለማድረግ ሞክረዋል። ግን እኔ አሁንም የጥፋተኝነት ስሜት እየተሰማኝ አይደለም። አሁን ላይ ያሰብኩትና ዛሬ ምርናንተ የመጣሁት የሂወት እህት ወይም ስሙን ጠርቼ ነገሮችን ሁሉ ነግሬያት በግልጽ እኔ ጸጋዬ በመታመሙ በእርግጥ በጣም አዝኛለሁ። ሁሉም ነገሮች እየተፈጠሩ ያሉት በእኔ ምክንያት ነው ብዬ ባላስብም፣ ምክንያቱም እኔ ማድረግ የምችለውን ነገር አድርጌ ያለሁ ሂወትንም በመፈለጉ ሊሆን ይችላል በየትኛውም ነገር እሷን እንትን ለማለት ሞክረ ትሪት ለማድረግም ቢሆን ግን ግዴታ አድርገው የሳሏቸው ብዙ ነገሮች ነበሩና ከዛ ከዛ አንጻር እኔ ደግሞ ነገሮችን ማስተካከል የምችለው በዚህ ልክ ብቻ ስለሆነ ዛሬ ሁሉንም ነገር ትቼ ወደ ራሴ ህይወት መመለስ እንደምፈልግ በመጀመሪያ ደረጃ ማለት ነው። ምክንያቱም የራሴ ህይወት ገደል እየገባ ነገሮች መስመር እየሳቱ ስለሆነ ግዴታ ከፍቅረኛ ወይም ከህይወት አጋር ጋር መታረቅ ስላለብኝ ነገሮችን ማስተካከል አለብኝ ብዬ ስለማስብ ስሙን ጠርቼ ስለ ነገሮቹ ሙሉ በሙሉ ነግርያት እንዲያበቃ ነው እኔ እዚህ ጋር የምፈልገው። እና ፋሚሊዎች ግዴታ ነገሮች እዚህ ጋር ማብቃት ወይም መቆም ስላለባቸው በተፈጠሩት ነገሮች በሙሉ በአዝንም። ምክንያቱም እኔ ብዬ በጭራሽ አላስብም። ስለዚህ ስሙን ጠርቼ ነገሮችን ሁሉ በእኔ ምክንያት ሆኑ አይሆኑ እሱን የምናየሆናል ምን እንደምናገር አላቅም ግን ግዴታ ሁሉም ነገሮች መናገር እንዳለብኝ ምክንያቱም ሁሉም ሰው እኔ ላይ ሁሉም ለሁሉም ነገር ተጠያቂ ጥፋተኛ እየሆንኩ ስለሆነ ስለዚህ ስለነዚህ ጉዳይ ከዚህ በኋላ እንዳይጠይቁኝ እኔም እንደማይመለከተኛና የራሴን ማስተካከል እንዳለብኝ ፍቅረኛ ደግሜም ጠይቄ ቢሆን ወድቄ ነገሮችን ማስተካከል አለብኝ የራሴን ህይወት መጀመር አለብኝ በቃ ለነገሮች ለነዚህ ነገሮች በኋላ ጊዜ ብዬ ወስኜና አስቤ ነው የመጣሁት እና ስሙ ጋር እደውልላትና ስሙን ጣርቼ ስለሁሉም ነገር አስረድቻት አስረድቻት ነግሪያት፣ ከቻለች እንደውም ከቻለች እኔን ከጓደኛዬ ጋር እንድታስታርቀኝ የተወሰነ ነገር እጠይቃታለሁ ማለት ነው። እንግዲህ ፋሚሊዎቼ የምታዩት ነገር በሙሉ ሊያስጠላ ወይም ሊደብር የሚችል ነገር ነው። አንዳንድ ቦታ ላይ የምናየው እና ምንም ማድረግ አልችልም እኔ በበኩሌ። ስለዚህ ግዴታ የራሴን ህይወት መጀመር ወይም የራሴን ህይወት ማስተካከል ስላለብኝ ነገሮችን ግዴታ መተው አለብኝ። በቃ ሁሉም ነገር እዚህ ጋር መቆም አለበት ብዬ ያሰብኩትም። ለዛ ነው እና እስቲ የሆነውን እናያለን። ምክንያቱም እኔ ለመተው ነው ሙሉ በሙሉ የፈለግኩት ሁሉ ጊዜ ጥፋተኛ እኔ የሆንኩ የተወቀስኩት ከምቀጥል ለምን ከዚህ ጉዳይ አዞራለም ለምን አልወጣም በቃ ብዬ ያሰብኩት ለዛ ነው እና እናንተም እስቲ ሃሳባችሁን አስተያየታችሁን ኮመንት ላይ የምታሳውቁንም ኮመንት እያየሁ ነው። አመሰግናለሁ ለምሰጡኝ አስተያየት እንግዲህ እስቲ ስሙ ጋር እንደውልላትና

ሄሎ ስሙ ሰላም ነው። እንዴት ነሽ? አለን አለን፣ ፈልጌሽ ነበረ። ትናንትና በተፈጠረው ነገር አይተሻል። በዚህ መልኩ ነገሮችን ማስቀጠል ስለማልፈልግ የተወሰነ ነገር ልነግርሽ ወይም ላማክርሽ ፈልጌች ነበረ። እዛ የተለመደው ቦታ ነኝ። የት ነሽ አንች? ጸግሽ ጋ ደህና ነው ምንም አይደለም። ኧረ እግዚአብሔር ይመስገን። ኢንተርኔት አይ በቃሽ፣ ኖርማል ነው። አይ እኔ በሰማሁት ልክ ትንሽ ከበድ ያለ ነገር ነው ሲሉ ስለሰማሁ ነው። አዎ በጣም ተጎድቷል፣ ግን እግዚአብሔር ይመስገን አሁን ደህና ነው። አይ በቃሽ፣ ትመጫለሽ? ጠብቅሽ ወይስ በቃሽ፣ አንድ ሁለት ደቂቃ ጠብቂኝ፣ መጣሁ። አይ በቃሽ፣ እንግዲህ ፋሚሊዎች ያው እንደሰማችሁት ነው አብዛኛው ነገር ትመጣለች ያው እሷ ከመጣች በኋላ ምን አብረን እናያለን ምክንያቱም እኔ ከዚህ በላይ በዚህ ሙድ መቀጠል አልፈልግም ይሄ ሁሉም ነገር ላይ ጥፋተኛ ለምን ሆናለሁ እኔ የራሴ ነው ታልፍ አልመራም እንዴ ምክንያቱም አልፈልግም እንደዚህ እንደዚህ እንደዚህ ባል ካልኩት ነገር አንጻር ነው ነገሮች የመጡት እና ሁሉም ነገር እዚህ ጋር ቢገደብ ወይም ቢቆም ይሻላል እመርጣለሁ ስለዚህ ስሙን ትንሽ እንጠብቃትና የሚፈጠሩን እናያለን

አማን ምን ሽ ለምን አይደለም። አሁን ትናንትና የተፈጠረው ነገር ያስያል አይደለም? እሱማ እኮ ስለዚህ እኔ እኮ አንቺን ለማውራት አይደለም ሲጀመር፣ የለም ነገሮች እየተባባሱ ወይም እየተፈጠረ ነገሮች በሙሉ እንዳንግባባ እና በዚህ ልክ እንዲሰፋ ያደርጉት አገየና እሱ ናቸው እኮ አይደለም። እኔ አሁን ሁሉም ነገሮች እዚህ ጋር እንዲያበቁ እፈልጋለሁ ነው በቃ፣ የእኔ ፍላጎት ሁሉም ነገር እዚህ ጋር አብቅቶ የራሴን ሕይወት ማስተካከል እፈልጋለሁ። ልክ ነህ እሱም ነው። ግን አሁን እንዴ እንድትጨጋጨቁ ምናምን አይደለም። እና ለሁለታችሁ ያልነገርኳችሁ ነገር ልነግራችሁ ነው። ማለት ኪዊ ደውላ ነበር ማታ እና እንደማትመጣ ከዚህ በኋላ ምናምን ነው የነገረችኝ። እና ታዲም የራሱ ሕይወቱ እየተበጠበጠ ነው። ስለዚህ እናንተ እንድትጨጋጨቁ አይደለም። እዩ ወይስ ለጪ እንን እያወቅሽ አንቺም ዝም ብለሻል። ልክ ነው። እኔ እቷ ነኝ አይደለ፣ ከማንም በላይ እኔ ነኝ ማስብላት ግን አሁን ላይ ያለችበት ቦታ እንደተመቻት እና እንደተመቻ እንደማትመጣ ምናልባት ከጊዜ በኋላ ከመጣች ምናምን የነገረች በዚህ መጎዳቱን እሱ ያውቃል። እኔ አሁን እኮ ስለ ሁሉም ነገር አሁን ሁሉም ነገር እዚህ ጋር መቆም አለበት ብዬ ነው ማስበው ያልኳችሁ፣ ለዛ ነው። የትኛውም ነገር ጥሩ ዜና ነው ህይወት መደወሏ። አብዛኛው እኔ ቅር ያለኝ ለምንድነው ሁሉም ሰው ችግሮችን እያመጣ እኔ ጋ እየደፈደፈው ስለነበረ ምክንያቱም እኔ ይግ ነው ያደረኩት ህይወት ወይም እኔ ከጓደኛዬ ከፍቅረኛዬ ጋር መጣላቴ ለማንም ይሄ የሚሆን ይሄ የተባለ ምክንያት አልሆነም። ስለዚህ እነዚህ ነገሮችን ይግሩን አድርጌ ከነሱ ጋር ላነግባባ የሚቻል ነው። በዚህ ነው ከጸገየም ጋር የተግባባ ነው ከሱ ጋር ምክንያቱም ጥፋተኛ ነኝ ለሁሉም ነገር። ስለዚህ ከዚህ ማጥ መውጣት እፈልጋለሁ። እኔ የትኛውንም ነገር በዚህ ከዚህ በኋላ መቀጠል አልፈልግም። የራሴን ህይወት አስተካክዩ የራሴ ህይወት መመለስ እፈልጋለሁ ብዬ ስለማስብ ነው። ይህንም ለማስረዳት ነው አንቺን እየጠራሽ ምክንያቱም ከዚህ ነገር እግሩን አርጎ ራሱን አወጣ ራሱን አገለ ብላችሁም ሌላ ነገር ውስጥ እንዳትገቡ ማለት ነው። ስለዚህ እኔ ምን እንደምትሉኝ አላቅም፣ ግን እኔ በግልጽ ህይወት በመጥፋቱ የሚሆን ጸጋዬ በመታመሙ ሳላዝን ቀርቼ አይደለ አሁን ተቆልኝ ፈልጎ ሳላዝን ቀርቼ አይደለ እሳየው ህይወት ደሞ ደወለች አይደለ በቃ እግዚአብሔር ይመስገን ዋናው በህይወት መኖር ባለ። ስለዚህ ያለሽ አለች። አዎ ማታውርታናለች እና አሁን ላይ ደህና ናት ማለት ከበፊት ትሻላለች። ራሷን እንትን እያለች ነው። ግን አሁን እኔ ከማናችሁም በላይኛ ነበር እና ያስጨነቀን። እኔ ምን ማለት ነው በቃ ታዩ። ግን አሁን እኔ ሁለታችሁ እንደተጨቃጨቁ አይደለም እኮ እኮ አይደለም። አሁን እኔ ሁለታችሁን እንጃችሁ የመጣሁት ለማስታረቅ ነው። እኛም እንደዛ ነበር አይ መሰለም፣ ግን ለማስታረቅ ነው። ሁለታችሁ እንደተጨቃጨቁ በማይሆን ነገር እንድትቆዩ አይደለም። ስለዚህ ሂወት ደውላለች። እናንተ የሚያሳስባችሁ ነገር አይደለም፣ እና እንድትታረቁ ማለት አይደለም። አሁን እኔ ነገሩ ነገሩ ወደ ሌላ ሳይድ እየወሰዱት ነበር እነሱ በቃ መጀመሪያም እኔ እኔ ምን እኔ አልፈልግም፣ ተይ ነገሮችን አቁሚ ከታድርጊ እያልኩ እየተናገርኩ የነበረችን ልጅ እንዴት ነው ላገ የምችለው? በመጀመሪያ ደረጃ በሁለተኛ ደረጃ ጸጋዬ፣ እንደዚህ አይነት ውሳኔ ውስጥ በመግባቱ እኔ ከነሱ ሁሉ ከናንተ እኩል እንዳላዘንኩኝ ምን ያደርገጠኞች ናቸው። በቃ እኔ አሁን ለሁሉም ነገር እኮ እዚህ ጋር ይቁም ነው። እኔ እስካሁን በብዙ ነገሮች እየተጎዳው ስለነበረ ሁላችሁም ደግሞ የጥፋተኛ እያደረጋችሁኝ ስለነበር ነው ነገሮችን ማስተካከል ወይም እዚህ ጋር መተው አለብኝ። በቃ ምክንያቱም እኔም ለእናንተ አልጠቅምም፣ እናንተ ነው ያጠቅሙኝ ማንደኛ ሁለተኛው ጥፋተኛ እየተሆንና ራሴ እየተወቀስኩኝ የምቀመጥበት ምክንያት የለም ብዬ ስላሰብኩኝ ነው። በቃ ሲጀመር ከአንቺ ጋር ሰላማዊ ስለሆነ ነገሮችንም እዚህ ጋር ማብቃት ማስተካከል ያለብኝን ማስተካከል፣ መተውም ያለብኝን መተው አለብኝ ብዬ ዛሬ ስላሰብኩኝ ነው አንቺ ጋር የደወልኩት በጣም እና በቻልኩት አቅም ደግሞ ከማማ ጋር ለማስታረቅ እሱም ብቻ ሳይሆን ከዮቤ ጋርም ከፀግሽ ጋርም እንድታረቁ ማለት እርቅ እንድታወዱ እና በቻልኩት አቅም ደግሞ ለማስታረቅ እሞክራለሁ። ከዮቤ ጋር ዛሬ ጀምር የመጣው ለዛ ነው። እና ከፀግሽ ጋርም ሁለታችንም ሶስታችንም ሆነን እንሞክራለን። ፀግሽ ከማማ ጋር ደግሞ በቻልኩት አቅም እኔም ዮቤ ነኝ። እኔ አሁን ስለየትኛውም ነገር እኮ ችግር የለብኝም። እኔ እስካሁንም ለተፈጠሩት ነገር ያው እኔ ቻይ በመሆኔ ትዕግስትም ትዕግስትም ስላለኝ ነው እንጂ እኮ ነገሮች ሌላ መስመር እኔም እንደነሱ መውሰድ እችል ነበር። ግን ዋነኛው ነገር እውነቱ መታወቁ ነው። በቃ እኔ ሲቪል እንዳለ በቃ በእኔ ምክንያት አፈልግም። ሌላ ቦታ መኖር መብቷ ነው። ጀመር 18 ዓመት በላይ ናት። ይችላል ምናልባት ቤተሰቦች ደወለች፣ ተናገረች፣ በጣም ችግር የለውም። እኔ አሁንም ለአንቺ አንቺ ቀለሱ የሷም ምህ ስለሆሽና እነሱንም ስለምትቀርቢ ትነግሪያቸዋለች። ምክንያቱም የእኔ ህይወት አደጋ ላይ ነው። በቃ እኔ በጣም ሞዳት ማፈቅራት ፍቅረኛ ይል በዚህ ምክንያት ልጣላ ነው። በዚህ ሰበብ ምክንያት የሄደች ቀን ነው የመጣችው። አይተሻ ይተኝ የተፈጠረውን ነገር እሷም ከዛን ቀን በኋላ እኔ ማግኘት ማናገርም አትፈልግም። በቃ የቻልኩትን አድርጌ ነገ ለማናገር ሞክራለሁ። እኔ ምክንያቱም መጀመሪያ ለአንቺ ለማማነት ለማስተረቅ እና ከጊዮቤ ጋር ደግሞ ዛሬ ነው ከዛ እኔና ዮብ ደግሞ እናግዛለን። እኔም ቢሆን አወራት አለው ምክንያቱም አንተ ጥፋተኛ እንዳልሆንክ ቢበራ ሰው እንኳን ፍቅር እንኳን ግን ለስካሁኑ ያለም እሱ አይ በቃ አሁን እርቅ እንድታወርዱ ነው። ደሞ ለዛ ሁለታችሁ ደግሞ የምታረቃለባችሁ፣ አይ ጣጣ አይደለም እኮ እኮ ነው። ምክንያቱም እንድታግዘኝ እኮ ነው። አይ እርቅ እንዲያወርዱ ነው። ማለት ሂዊ ደውላለች ለጸግሽ። ምን እንግባለን? በኋላ ግን አሁን እዚህ ድረስ ችግር የለውም በቃ ብሎኛል። ችግር ባደረግኩት ነገር በሙሉ ችግር የለውም። እኔ አሁን እኮ ጥፋተኛ እንዳልሆንኩኝ እኔ ጋር ቀርባችሁ ጠይቃችሁ ማወቅ ትችሉ ነበር። ግን ደግሞ እኔ በዚህ ልክ ያልጠበቅኳቸው ነገሮች ስለነበሩ እንዴት እኔ ራሴን መጠራጠር እስክጀምር ድረስ ነው። በቃ ምክንያቱም እናንተ ወሬ ሰምታችሁ ሊሆን ይችላል። ኤቭሪቲንግ እሷም ለኔ ካላት ፍቅር ይንሻል ይሄን ነገር ያደረገችው። ኢትስ ኦኬ እንድትጎዳም እኮ አልፈለኩም ነበር። በሰዓቱ በጊዜ ብዙ ነገር ተናግሬያለሁ። ግን እሷ የምታደርጋቸው ነገሮች መስመር እየሳቱ ነበርና እኔ ችግር የለውም በቃ ያው ልታችሁ ከፈጠራችሁ ከጠንቅሽ ጋር መሆን የተመሰጠ